ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ዜናዎቹን ሰብልጽጌ የመራው አብሬያችሁ ቆይታ አደርጋለሁ። በትግራይ ክልል ህገ ወጡ ቡድን የመፈንቅለ መንግስት ተግባር መፈጸሙን የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ተናገሩም። ክልሉን ከጦርነት አዙሪት ለመታደግ ና የህዝቡን ሰላም ለማረጋገጥ የፌዴራል መንግስት ኃላፊነት አለበትም ብለዋል። በተለይም ሰለሞን ዝርዝር አላት። በትግራይ ክልል አሁን ያለው ወቅታዊ ህገወጥ እንቅስቃሴ የህግ ተቀባይነት ያጣ ቡድን ለግል ጥቅሙ የፈጠረው መሆኑን የገለጹት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የፕሪቶሪያውን ስምምነት ለማደናቀፍና ክልሉን ወደ ግጭት ለመመለስ ሆነ ተብሎ የተደረገ ነውም ብለዋል። የትግራይ ህዝብ ሰላምና ልማት ይገባዋል ያሉት አቶ ጌታቸው ረዳ ይሁን እንጂ ህገወጥ ያሏቸው ኃይሎች ክልሉ ወደ ዳግም ጦርነት እንዲያመራ እየተንቀሳቀሱ ነው ብለዋል። በመግለጫቸው አሁን ያለው ሁኔታ መፈንቅለመንግስት የተፈጸመ ነው። ኦፍኮርስ እየተፈጸመ ነው አይ ነው። ማህተሙ ምን እንደሚሰራ አላውቅም። ሌጂትሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ የበተለይ መልኩ የምትፈታው ችግር የለም። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። መከፋፈል፣ ፕላስ አሁን ተከፋፍሎ ጉባኤ አደርጋለሁ የሚለው ፓርቲ ዕድሜ ልኩን የወታደርንም አቅም፣ የፖሊስንም አቅም፣ የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት ዕድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ከምንም ነገር በላይ ጦርነቱ እንዲፈጠር ወይ ጦርነቱ እንዳይቀር ለማድረግ የሚያስችል በቂ ስራ ያልሰራ የፖለቲካ አመራር ከጦርነቱ በኋላ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ይሄንን እድል ወደ ተጨማሪ የትርምስ ምዕራፍ ለመግባት ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው የፕሪቶሪያው የሰላም ስምምነት ተኩስ ማቆምና እንደ ሀገር አንድ የመከላከያ ሰራዊት መገንባት ዋና አላማ ነው ያሉት ፕሬዝዳንቱ፣ ሙሉ በሙሉ ስምምነቱ ተፈጻሚ እንዳይሆን ለፖለቲካ ትርፍ ብለን ከዚህ ቀደም ክልል ውስጥ ላሉ ችግሮች ምክንያቶችን ውጫዊ በማድረግ የፌዴራል መንግስቱን ስንኖክስ የነበረ ቢሆንም፣ ነገር ግን ክልሉ ለገባበት ምስቅልቅል ሁሉ ተጠያቂዎቹ እኛው ነን ብለዋል። አሁን የዲዲአር ሂደቱን በማስቆም ረገድ ከፌዴራል መንግስት በላይ ተጠያቂዎቹ እኛ ነን። ይሄንን ነው እያልኩ ያለሁት ፕላን አውጥተን ተግባራዊ እንቅስቃሴ ንግባ ካልን ከተስማማን በኋላ ያስቆመው የፌዴራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች ኔ ጥብቅና መቆሞ ገሌ ማሳልፈው ሰጥቷቸዋል፣ መሬት ሸጠዋል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳን ውስጥ ይሰቃያሉ። በአስር ሺዎች የሚቆጠር ታጣቂ ዓላማዬ እስከተፈጸመ ድረስ በዲዲአር ተካትቼ ወደ ሰላማዊ ኑሮ መለሳለሁ ብሎ በጉጉት በሚጠብቅበት ሁኔታ ባለፈው ሲቋረጥ የራሳችን የአመራር አካሄድ የፈጠረው ችግር ነው። እኔ ጻፍኩት፣ ግጥም አድርጌ ደብዳቤ ጻፍኩት። ፌዴራል መንግስቱ ለምን ያቋርጣል ብዬ ነው። ውስጥ ያውቀዋል፣ የፌዴራል ኃላፊዎችም ቢያንስ አንተ እንኳ እንዴት እውነት አታወራም? እውነቱ እኛው ራሳችን በፈጠርነው ትርምስ ምክንያት ነበር የተቋረጠው። ስለዚህ ከሰባ አምስት ሺ በላይ የዚህ ተጠቃሚ እሆናለሁ ብሎ ይጠብቅ የነበረ ታጋይ ማን ነው ያስቆመው? ነገሩን ብሎን አንገታችን ጠፍንጎ ያዘ። አሁንም በአስር ሺዎች የሚቆጠር ታጋይ አለ። ይህንን የዲዲአር እርምጃ በፌዴራል መንግስቱ ተሳትፎና ይሁንታ የተመሰረተው ጊዜያዊ አስተዳደር አደጋ ላይ ሲወድቅና ህዝቡ ለዳግም ጦርነት ሲዳረግ መንግስት የመከላከል ኃላፊነትና ግዴታ አለበት ያሉት ፕሬዚዳንቱ፣ ለክልሉ ሰላም የሚመለከታቸው ሁሉ እንዲሰሩም ጥሪያቸውን አቅርበዋል። እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን እየተንጠለጥሎ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። ክልሉ ዳግም ጦርነትን የማስተናገድ አቅመም ሆነ ፍላጎት እንደሌለው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በመግለጫቸው ላይ ጠቁሟል። የፋይናንስ ተቋማት የአየር ንብረት ለውጥ ተጽዕኖን ለመከላከል መንግስት የቀረጻቸውን ፖሊሲዎች ተግባራዊ ሊያደርጉና ሊደግፉ ይገባል ሲል የፕላንና ልማት ሚኒስቴር ገለጸ። በአየር ንብረት ለውጥ አጀንዳ ዙሪያ የፋይናንሱን ዘርፍ የላቀ ተሳትፎን አስመልክቶ ውይይትም ተካሂዷል። ራሂል ድምሰው ውይይቱን ተከታትለዋለች። ኢትዮጵያ የአየር ንብረት ለውጥ በሚያስከትለው ከፍተኛ ጫና ውስጥ ትገኛለች። ችግሩ ዘርፈ ብዙ በመሆኑም ችግሩን ለመቅረፍ በተባበሩት መንግስታት ማዕቀፍ ስር በትብብር እየተሰራበት ይገኛል። ይህን ተግዳሮት ለመታገልም ከፍተኛ የሆነ ገንዘብ የሚያስፈልግ በመሆኑ የፕላንና ልማት ሚኒስቴር ከዓለም አቀፍ የአረንጓዴ ልማት ኢንስቲትዩት ጋር በመተባበር ከፋይናንስ ተቋማት ጋር የምክክር መድረክ አካሂዷል። በምክክር መድረኩም ንግግር ያደረጉት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ መንግስት በአየር ንብረት ለውጥ ዙሪያ በስፋት እየሰራ መሆኑን ተናግረዋል። ኢትዮጵያ ህዝብና መንግስት የአየር ንብረት ለውጥ መቋቋም የሚያስችሉት ተጨባጭ ተግባር እያከናወነ ይገኛል። ላለፉት ስድስት ዓመታት በውጤት የተጓዘው የአረንጓዴ አሻራ ላለፉት ሶስት ዓመታት በርካታ ስኬቶችን ያስመዘገብንበት የሌማት ትሩፋትና የበጋ ስንዴ ምርት ላለፉት አስርት ዓመታት ያሳካ ነው። የታዳሽ ኢነርጂ ተግባራችን ላለፉት በርካታ ዓመታት እንዲሁ በስፋት እየተሰራ የዘለቀው የዘላቂ መሬት አጠቃቀም፣ እመርታ የታየበት የኮሪደር ልማታችን በቅርብ ያደረግ ነው። የአየር ንብረት ለውጥን ለመዋጋትና አረንጓዴ ልማት ለማረጋገጥ ያለንን ቁርጠኝነት ለሀገራችንም ሆነ ለዓለም አቀፉ ማህበረሰብ በተግባር ያሳየንበት ነው። ሚኒስትሯ አክለው መንግስት በሚያደርገው የአየር ንብረት ለውጥን የመከላከል እቅድ ላይ ሁሉም ተቋማት ትብብራቸው ሊያደርጉበት የሚገባ በመሆኑ የምክክር መድረክ መደረጉን ጠቅሰዋል። ከፋይናንስ ተቋማት ጋር የምናደርገው ምክክር አንደኛ የፋይናንስ ተቋማት የአየር ንብረት ለውጥ ተጽዕኖን ለመከላከልና አረንጓዴ ኢኮኖሚን እውን ለማድረግ የሚያስችል አቅሙም ችሎታም ስላላችሁ መንግስት የቀረጻቸውን የፖሊሲ ማዕቀፎች እንዲሁም ተነሳሽነቶች ተግባራዊ ለማድረግ የአንበሳውን ድርሻ መወጣት ስላለባችሁ የፋይናንስ ተቋማት የበኩላችሁን ድርሻ መወጣት እንድትችሉ ነው። የአየር ንብረት ለውጥን ለመከላከል የተያዙ እቅዶችን ተግባራዊ ለማድረግ ከፍተኛ የሆነ ገንዘብ የሚያስፈልግ ነው ያሉት የሲነር ክላይሜት አድቫይዘር አቶ ምስጋናው እያሱ ገንዘቡን ለማምጣት ደግሞ የፋይናንሻል ተቋማት አቅም ያላቸው መሆኑን ገልጸዋል። አንደኛና በመሰረታዊ ነገር የምንፈልገው ዓለም አቀፍ ፋይናንስ ላይ ያሉ ገንዘቦችን እነሱ አክሰስ አድርገው ይዘው ወደ ሀገር እንዲያመጡ ነው። ያ ማለት አምጥተው ለመንግስት ይሰጣሉ ማለት አይደለም። ያ አምጥተው ራሳቸው ነው ተግባራዊ የሚያደርጉት። አንድ እሱ ነው። ሁለተኛና መሰረታዊ ነገር ሀገር ውስጥ ያለውን አሰራራቸውን እንዲቀይሩ ነው የሚፈልገው። ሀገር አሰራራቸውን፣ የፋይናንሻል ኢንስትሩመንታሎቹን ኢኖቬቲቭ እንዲያደርጉ፣ ግሪን እንዲያደርጉ፣ ግሪን ቦንድ፣ ግሪን ሎን እና ሌሎችን ነገሮችም እንዲያቋቁሙ እና ኢንስትሩመንታቸውን እንዲያሰፉ እንፈልጋለን። እሱን ሲያደርጉ የተሻለ ስራ መስራት፣ የተሻለ ገንዘብ ማምጣት ይችላሉ። የሚካሄዱ የኢፍጣር መርሃ ግብሮች ሰላምና ወንድማማችነትን የሚያጠናክሩ ናቸው ሲሉ በአዲስ አበባ ከተማ የሚገኙ የኮምቦልቻ ከተማ ተወላጆች ተናገሩ። ተወላጆቹ ኢፍጣር ለሰላም በሚል መሪ ሀሳብ የእስልምና እምነት ተከታዮችን አስፈጥረዋል። ድልነሳ መንግስቴ ተጨማሪውን ይዘዋል። አሰላሙ አለይኩም ረመቱላ ኢፍጣራችን ለሰላማችን በሚል መሪ ሀሳብ የኮምቦልቻ ከተማ አስተዳደር በአዲስ አበባ ለሚገኙ የኮምቦልቻ ከተማ ተወላጆችና ወዳጆች የኢፍጣር ስንስርዓት አካሂዷል። ይህን የኢፍጣር ፕሮግራም ያዘጋጀንበት ዋናው ምክንያት ምንድን ነው? የማህበራዊ ሴታችንን ለማጠናከርና አብሮነታችንን ማህበረሰቡም ምን አይነት ስሪት እንዳለው ለዓለምም ለሀገርም ለማስተዋወቅ ይረዳን ዘንድ ሙስሊሙ ማህበረሰብ እንደምትመለከተው ረመዳንን አስመልክቶ እያፈጠረ ስለሆነ ያለው ክርስቲያን ወንድሞቻችን ደግሞ እነሱም እኛን እያስተናገዱ እነሱም በፊናቸው ደግሞ እነሱ እየተመገቡ አንድ ላይ አብሮነታችንን ረመዳንም አብይ ጾም እንደመሆኑም አንድ ላይ አብሮነታችንን የተሰራንበትን ስሬትም ለዓለም እያስተዋወቅን ያለ ነው። የከተማ አስተዳደሩ ምክትል ከንቲባ አቶ ወንደሰን፣ በኢፍጣሩ ላይ ተገኝተው አላማውን ነግረውናል። የዛሬውን ደግሞ እያከናወን ያለ ያለ ነው በከተማ አስተዳደራችን ከሚያዚ 20 እስከ ሚያዚ 29 የኢንዱስትሪ እና የፋይናንስ ኤክስፖ አለን። ሶ በዛ ኤክስፖ ላይ የወሎና አካባቢ ነጋዴዎች የሀገር አቀፍ በሚገኙ እዚህ አዲስ አበባ ላይ ተቀማጭነት ያላቸው ነዋሪዎች ወደ ከተማችን መጥተው ኢንቨስት እንዲያደረጉ ከተማችንን አጠቃላይ ሁኔታ እንዲገነዘቡ በሀገራችን ያለውን የኢንዱስትሪ እንቅስቃሴ ወደ ከተማችን መጥተው አጋዥ እንዲሆኑ እዚህ የፊጥራን እያረግን የምንጫዋወትበት ምሽት ነው ማለት ነው። በዚህ ኢፍጣር ላይ ያገኘናቸው ደግሞ ስለ ኮምቦልቻ ስለ ወሎ አብሮነት፣ አንድነት ለኢትዮጵያ የሚጠቅም መሆኑንና አስተዳደጋቸውም ያንን የሚያሳይ መሆኑን በዚህ ኢፍጣር ላይ ደግሞ በተጋሩት ማዕድ ለማንጸባረቅ መሞከራቸውን ነግረውናል። እኛ በጣም የዘሬ ሃይማኖት ልዩነት የለንም ወንድሜ፣ እህቴ እንትናዋ እንትናዋ እየተባባልን ነው ዘራና ኛ በጣም ያንተ ቤት የኔ ቤት ነው፣ የኔ ቤት ያንተ ቤት ነው። እንደዛ ነው የምንኖረው። ማህበረሰባችን ላይ ያለው ትስስር በዚህ በቃላት የሚገለጽ አይደለም። ኑረን ነው ያለፈም ስለሆነ እጅግ የሚያምር አሁንም ደግሞ እዚህ ሁነን እንኳን የሚናፍቀን ነው። ዛሬም እዚህ ስንገኝ እስከዛሬ ያሳለፍነውን ድሮ ብለን ያወራነውን ዛሬ ላይ እንደገና አስታውሰን እንድንኖረው ብለን የመጣ ነው። ወሎ ሲባል ያው ስብጥር አይደለ የተለያየ ማህበረሰብ ያለበት ትንሽቷ ኢትዮጵያ የኢትዮጵያ ምሳሌ ነው ወሎና ያ ያን የምታኝበት ሁኔታ ነው። የእስልምና ሴት የክርስትና ሴት የሙስሊሙ ሴት ነው የሙስሊሙ ሴት ደግሞ የክርስትናው ሙስሴት ነውና ይህንን በጋራ ሪኮግናይዝ ተደራርጎ ለሰላም ለፍቅር ለአንድነት የሚጸለይበት መድረክ ሆኖ ነው እያለፈ ያለውና እኔ ደስ ብሎኛል። ወደም ለኢትዮጵያ ብቻ አይደለም ለዓለምን መሸጥ የሚገባው ነገር ነው ብዬ አስባለሁ። እና ተቀራርቦ ተፈቃቅዶ አብሮ የመኖሩን ነገር ይሄ ትልቁ እሴት እሴታችን ነው። በወሎ ኢፍጣራችን ለሰላማችን በሚል መሪ ሀሳብ የተዘጋጀው የኢፍጣር ስነስርዓት ሙስሊሞችም ክርስቲያኖችም በጋራ በአንድነት የተሳተፉበት በተለይ ደግሞ ይህ የረመዳንና የአብይ ጾም በጋራ የዋሉበት ጊዜ እንደመሆኑ መጠን አሁንም አንድነታችንን የሚነጥቀን የለም፣ ሁሉም ኢትዮጵያውያን ከኛ ሊማሩ ይገባል የሚል መልእክታቸውን አስተላልፈዋል። በሀበሻ አረጋውያንና ምስኪኖች መርጃ የልማት ድርጅት ውስጥ ያሉ ክፍተቶችን ለመሙላት ዜጎች ባላቸው ሙያ እገዛ እንዲያደርጉ በማዕከሉ በጎ ፈቃድ አገልግሎት እየሰጡ ያሉ በጎ ፈቃደኞች ተናገሩ። በማዕከሉ በሕክምና ሙያ እያገለገሉ የሚገኙትን ዶክተር ቤተልሔም ተስፋዬን ዘጋቢያችን ወንዲፍራ ዘውዴ አዘጋጅቶ አነጋግሯቸዋል። አብረን እንከታተል። ሰላም ነው፣ እንዴት ነው? እግዚአብሔር ይመስገን። እየሰርክ ነው? መድኃኒት ምንድን ነው ያስቸገረ እንጂ ደና ነው። አሁን ሰው ባለው ሰውን ያግዛል። በሙያ ማገዝ ደግሞ ትልቅ መሆኑን በደብረ ብርሃን ከተማ ሀበሻ አረጋውያንና ሚስኪኖች መርጃ ማዕከል ፍቃደኛ በጎ አድራጊና የቦርድ አባል ዶክተር ቤተልሔም ተስፋዬ ወደዚህ ስራ ያቀኑበትን የተቀደሰ ስራን ያነሳሉ። እንደ ድርጅት ልንጎበኝ በመጣንበት ወቅት ነበረ። አመጣጤ እንደዛ ነበር የመጣሁት። ዛመተን ግን ያው መቼ መመለስ አልቻልኩምና ያው ቤቱ ትንሽ ፍቅር ያስይዛል። እዚሁ አስቀርቶኛል ማለት ነው። ብዙ ሙያን የሚፈልጉ አቅመ ደካሞች በማዕከሉ ውስጥ ይገኛሉ። ማዕከሉ ሌሎች ሙያተኞችንም ባየነው ትዝብት ይፈልጋል። ያገኘናቸው አረጋውያንም ይህንን አጫውት ሆናል። ብቻዋን ምንም የሚረዳት አንድ ነገር የለም። ብቻዋን የምትሮጣው ብቻዋን ነው። ለዚህ ህዝብ ለዚህ አረጋውያን መንግስት መስሪያ ቤት ተቀጥረው የሚሰሩት ዶክተር ቤተልሔም በትርፍ ጊዜያቸው በሀበሻ አረጋውያን ማዕከሉ ጠባብ ክፍል ውስጥ ድንገተኛ ህክምናን ይሰጣሉ። ያው እኔ የሐኪም እንደመሆኑ መጠን የምሰጣቸው አገልግሎት በዋነኝነት የህክምና ሰርቪሱን ነው ተኮር የሚያደርገው። ይህ ህክምና ሰርቪስ አንድ ታካሚ ወይም ደግሞ አንድ ተገልጋይ ወደ ድርጅቱ ከሚገባበት ጀምሮ እስካሉት ውስጥም በሚኖርባቸው ሂደታቶች ውስጥ ማንኛውም አይነት የህክምና አገልግሎት ይሰጣለሁ። ለምሳሌ እኔ ከምሰራበት ጤና ጣቢያ ታካሚው ሳይሄድ እኔ መጥቼ ታካሚው ናይቼ ደም ቀድቼው ስጄ አስመርምሬ መድኃኒት ይዤ እመጣለሁ ማለት ነው። በበጎ አድራጎት በአጋጣሚ የተገናኙት ሲስተር ራሔል አስናቀት መስክራለች። ይህችን ህክምና ያቋቋመችው ዶክተር ቤት ይህም ናት። በጣም ብዙ መስዋዕትነት ከፍላ በጣም ብዙ ነገሮች አሉ። ብዙ ቻሌንጆች አሉ። ማዕከሉ ከአምስት መቶ በላይ በውስጥና በውጪ አቅመ ደካሞችን የያዘ ነው። አረጋውያንም መልእክታቸው የቻለ በገንዘብ በሙያው በጉልበቱ እንዲያገዛቸው ይፈልጋሉ። በጣም በችግር ውስጥ ነው ያለሁት። እየተከታተለች ነው ያለችው። እውነት ለመናገር ከሆነ በዚህ በልጅነቷ በዚህ በጻንነቷ ይህን ሁሉ ማሰቧ እግዚአብሔር ብቻ እሱ ወደ ጥሩ ቦታ ላይ እያውልልን እሷን ልጃችን ናት ግን እንደ እናት ነው የምንየዛት ማለት ነው። በጣም የምናደንቃትና እግዚአብሔር ያክብርልን። ሌሎች ባለሙያዎችን የጤና ባለሙያዎች ያው ሐኪሞች፣ ዶክተሮች፣ ነርሶች ይህን ሁኔታ የእሷን አርአያ ተከትሎ ለወደፊቱ ለእኛ እንደ እሷ ደግሞ እንዲደግፉ፣ እንዲመጡ፣ እንዲጎበኙ የእሷን ስራ እንዲያበረታቱ ደግሞ በጣም እንፈልጋለን። ዶክተር ቤተልሔምም በማዕከሉ ውስጥ ብዙ ህክምና፣ የመድኃኒት ክትትል የሚያስፈልጋቸው አሉ ይላሉ። ማዕከሉም ወደፊት የራሱ ህክምና መስጫ ጭምር ሊኖረው እንደሚገባም ተናግረዋል። ለዚህም እጅን መዘርጋት የበጎ ስራን መስራት እንደሚጠይቅም አንስተዋል። እንደ ማህበረሰብ እንግዲህ ደብረ ብርሃን ዙሪያ ላይ የተለያዩ ጤና ተቋማትም የጤና ባለሙያቶችም በጣም ብዙ ነው ያለነው። እንደዛም አሁን በጉልበትም በሀሳብም መጥቶ ማገልገል ይቻላል። ማገልገል ያው ለምንረዳው ሰው ብቻ አይደለም ጥቅሙ በእውነት እኔ የራሴ ኤክስፔሪንስ ምንድን ነው፣ እኔ ለነሱ ብቻ ጥቅም ብዬ አይደለም፣ እኔም ተጠቃሚ ነኝ። ምክንያቱም ያለ ሳትስፋክሽን አለው። ይሄ ከየትም ልናገኘው የምንችለው አይነት ነገር አይደለም። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት ሉላ ኢትዮጵያን ወደ እናንተ እናደርሳለን። የአውሮፓ ሀገራት ከኢትዮጵያ ጋር ያላቸውን ዲፕሎማሲያዊ ግንኙነት እንደሚያጠናክሩ ገለጹም። ከኢትዮጵያ ጋር በመሬት ልማት፣ በውሃ አቅርቦት፣ በትምህርትና ሕዝብ ለሕዝብ ግንኙነት ዘርፍ በጋራ መስራት እንደሚፈልጉም ገልጸዋል። አንዷአለም ናን ተጨማሪውን ይዟል። የአውሮፓ ህብረት እንደ ተቋም ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ከጀመረ 50 ዓመት ደፍኗል። ይህንን ተከትሎ ከህብረቱ በተጨማሪ ሀገራቱ በየግላቸው ስላለ ግንኙነት ማብራሪያ ሰጥተዋል። ፊንላንድና ኢትዮጵያ ዲፕሎማሲያዊ ግንኙነታቸው ከተጀመረ 65 ዓመታትን አስቆጥሯል። በእነዚህ ዓመታትም በአፈር ጥበቃ በውሃ ልማትና በትምህርት ኢትዮጵያን ሲያግዙ ዘልቀዋል። የወቅቱ የኢትዮጵያን ፊንላንድ አምባሳደር ሲንካ አንቲላ ከዚህ በፊት ከነበሩ ትብብሮች በተጨማሪ በሰብአዊ መብቶችና ችግሮች በሰላም ለመፍታት የሚደረግ ጥረት ሀገራቸው እንደምታግዝ ቃል ገብተዋል። ኢትዮጵያና ፊንላንድ የረዥም ጊዜ ግንኙነት አላቸው። በተለይም በመሬት አጠባበቅና አስተዳደር፣ በውሃ አቅርቦትና ልማት፣ በትምህርት ዘርፍም እንዲሁ ጥብቅ ትስስር ነው ያለን። ይህ ጥብቅና ረዥም ግንኙነት ደግሞ በህዝባችንና በመንግስታችን መካከል መተማመን ላይ የተመሰረተ ግንኙነትንም ፈጥሯል። አሁን በቅርቡ በተከሰተው ግጭትም ሰብአዊ ድጋፎችን እያደረግን እንገኛለን። በቀጣይ ደግሞ ከዚህ በተጨማሪ የአካል ጉዳተኞችና የሴቶች መብት መከበር እንዲሁም ደግሞ ሰብአዊ መብቶች ላይ ድጋፍም እናደርጋለን። በሀገሪቱ አፍሪካ ህብረት መር በሆነው የሰላም መፍትሄ በኩል ደግሞ ግጭትን ለመፍታት በንግግር የሚደረገውን ጥረትም ከወራት በፊት መደበኛ ዲፕሎማሲያዊ ግንኙነቷን ለማጠናከር በአዲስ አበባ ኤምባሲዮን የከፈተችው እስሎቫንያ ደግሞ በንብ ማነብ ዲፕሎማሲ በኩል ከኢትዮጵያ ጋር ልትተባበር መዘጋጀቷን አምባሳደሯ ክሪስ ሮአጂ ጠቅሰዋል። እኛ ከአውሮፓ ኅብረት በጣም የቅርብ ግንኙነት ያለን ነን፣ ግን ጠንካራ ግንኙነት ለመመስረት ቁርጠኛ ሆነን እየሰራን ነው። ወደ ኢትዮጵያ ስንመጣ የጋራ የሚያደርጉን ሁኔታዎችና ፍላጎቶች እንዳሉ በማመን ነው። ኤምባሲያችን የፖለቲካና የኢኮኖሚ ፍላጎቶች ብቻ ሳይሆን የህዝብ ለህዝብ ትስስርን ለማሳደግ የሚጥር ነው። በሌላ በኩል ከኢትዮጵያ ጋር በንብ ማነብ ዲፕሎማሲ መስራት እንፈልጋለን። ንቦችን በአግባቡ መጠበቅና ተፈጥሮን በሚጠብቁ የተፈጥሮ አበባ ብናኝ ርክባን የሚያስቀጥሉ ነፍሳትን መጠበቅ ላይ በጋራ እንሰራለን። ሌላኛው አውሮፓዊት አገር ኦስትሪያ ከኢትዮጵያ ጋር ያላት ግንኙነት ረዘም ያለ ቢሆንም ኤምባሲዋን በአዲስ አበባ ከከፈተች ግን ስልሳ ዓመታት ተቆጥረዋል። በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞን ናፕ ከኢትዮጵያ ጋር ያለን ትብብር መልከ ብዙ ነው ብለዋል። በቱሪዝም፣ በቢዝነስ፣ በስነ ጥበብ፣ በትምህርትና ምርምር ግንኙነታችን የላቀ ነው። ኦስትሪያ በኢትዮጵያ ያሉ ትምህርት ተቋማት እንዲጠነክሩ ዩኒቨርሲቲዎችንና አካባቢዊ አስተዳደሮችን እየደገፍን ነው። ወደ ቀጣይ ግንኙነታችን ስናልፍ ደግሞ በቢዝነስ በሰዎች ደህንነት እንዲሁም ወደ ህዝብ ለህዝብ ግንኙነት ዲፕሎማሲው አቅጣጫ ይዞ እንዲጠናከር እንሰራለን። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ፍሬወት መንግስቴ አዘጋጅተዋለች። ኢትዮጵያ በደቡብ ሱዳን አስተማማኝ ሰላምና መረጋጋት እንዲረጋገጥ በትብብር ለመስራት ቁርጠኛ መሆኗን ገለጸች። የኢጋድ አባል ሀገራት ተወካዮች የተሳተፉበት አርባ ሶስተኛው የኢጋድ መሪዎች አስቸኳይ ጉባኤ በበይነ መረብ ተካሂዷል። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በደቡብ ሱዳን ሁሉም ወገኖች ግጭትን ከማባባስ ተቆጥበው ልዩነታቸውን በሰላማዊ መንገድ እንዲፈቱ ጠይቀዋል። ኢትዮጵያ በደቡብ ሱዳን አስተማማኝ ሰላምና መረጋጋት እንዲረጋገጥ በትብብር ለመስራት ቁርጠኛ መሆኗንም ተናግረዋል። መረጃው የውጭ ጉዳይ ሚኒስቴር ነው። የቁም እንስሳት የውጭ ገበያን ለማጠናከር ያለመ የበይነ መረብ ውይይት ተካሄደ። በንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ሰብሳቢነት የቁም እንስሳት የውጭ ንግድን አስመልክቶ በበይነ መረብ ውይይት ተደርጓል። በውይይቱም በዘርፉ የሚስተዋሉ ችግሮችን ለመፍታት በተለይም የኮንትሮባንድ ንግድ እንዲሁም የላኪዎችን አቅም ከማጠናከር አንጻር ያሉ ውስንነቶችን ለመቅረፍ መወሰድ ባለባቸው እርምጃዎች ዙሪያ ምክክር አድርጓል። በቀጣይም ኢትዮጵያ ካላት ከፍተኛ የቁም እንስሳት ሀብት አንጻር በዘርፉ ተወዳዳሪ እንድትሆን ሌሎች የፌዴራል ተቋማትን በማካተት ቀጣይነት ባለ ባለው መልኩ በቅንጅት ለመስራት ተስማምተዋል። መረጃውን ያገኘ ነው። ጅቡቲ ከሚገኘው የኢትዮጵያ ኤምባሲ ነው። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ባለፉት ስድስት ወራት ከታክስ በፊት 9.3 ቢሊዮን ብር ትርፍ ማግኘቱን አስታወቀ። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ አቶ ሀብታሙ ሀይለ ሚካኤልን ጨምሮ የተቋሙ ስራ ኃላፊዎች በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ምልከታ አድርገዋል። በዚህ ወቅት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የቢዝነስና ዲቨሎፕመንት መምሪያ ኃላፊ አቶ ብርሃኔ ገብረ እግዚአብሔር የተቋሙን የስድስት ወራት አፈጻጸም አቅርበዋል። ባለፉት ስድስት ወራት 3 ነጥብ 9 ሚሊዮን ቶን የገቢና የውጭ ንግድ ጭነት አገልግሎት መስጠቱንም ጠቅሰዋል። ከሚሰጣቸው አገልግሎቶችም በግማሽ አመቱ 44 ነጥብ 1 ቢሊዮን ብር ገቢ ለማግኘት አቅዶ ከ46 ቢሊየን ብር በላይ ገቢ ማግኘቱን ገልጸዋል። በዚህም ተቋሙ ከታክስ በፊት 6 ቢሊየን ብር ለማትረፍ አቅዶ 9 ነጥብ 3 ቢሊዮን ብር ትርፍ ማግኘቱን ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።